ያልዳኑት እነማን ናቸው? ያልዳኑት እሱን ያልተቀበሉት። ስለዚህ ለእነሱ ምልጃ ያስፈልጋል። እንዴ! ለእነሱ በክርስቶስ ሆነን እንለምናቸዋለን። አይደለም አይደለም፣ እንለምናቸዋለን። ቆይ ከሰው ጋር ያለህ የምልጃ ንግግርና ከፈጣሪ ጋር ቆይ፣ ለየው ለየው። አሁን ያላመነ ሰው ምልጃ ያስፈልገዋል ወይ? በመሰረቱ መልስልኝ። ያው ያስፈልጋል። ያላመነ ሰው ምልጃ አው ያስፈልጋል። እንዴት? በኔ ሆኖ ማለት ነው። በኔ ሆኖ ነው ይሄ ምልጃ የሚሰራው፣ እንግዲህ እኮ ስለዚህ እሱ ምልጃ በኔ ሆኖ ነው የሚሰራው። አማራጁ ማለት ነው። አማራጁ ማለት ከማን ጋር ከማን ጋር ታረቁ ትላለህ? አይዞህ ቆይ መልስልኝ። ከማን ጋር ታረቁ ትላለህ? አንተ መልስልኝ። ዜዶ ከእግዚአብሔር ጋር ቆይ አንተን የምታስታረቀው ኔትወርክ እየቆረጠ ከሆነ ቆይ ቆም ማድረግና ቆይ፣ እንትን ልላክለክ ምልክቷን፣ የቲክቶክ ሳይሆን እየተቋረጠ አይደለም። ይኸውልህ፣ አንተ የምታስታረቀው ምን ብለህ ነው? ለምሳሌ አንድ ሰው ያላመነን ሰው ምን ብለህ ነው የምታማልዱ? አንተ ንገረኝ። ታረቁ ብለን እንግዲህ፣ ስለ እናንተ የሞተው እየተሰቀደው ቆይ፣ እያማለርክ ነው። እያስተካከልኩ ወደ እያማለርክ ነው። ተው ተው፣ ማስታረጋት ትሄድ እየለመንኩኝ ነው እያማለ የምትለም ነው ለዚህ ሰው እያሁ ምን ብለህ ነው ለዚህ ሰውዬ፣ ከጌታ ጋር ካለበት ካለበት ህይወት ወጥቶ ክርስቶስን ለእሱ እንደሞተ ለእሱ እንደተሰቀለ አምኖ እንዲቀበልና እንዲድን። በጣም ጥሩ አንደኛ ወደሱ ጨዋለሁ፣ ሁለተኛ ደግሞ ለሱ አሰማሁ። በጣም ጥሩ በጣም ጥሩ። ለምንድን ነው ለእግዚአብሔር አብ ንጮት ያላሰማው? ለምን ለክርስቶስ አረከው? ማለት አንድነታቸውን እኔ አልከፈልኩም እኮ ለክርስቶስም አረኩት ለአብም አረኩት አንድ ነው አይደል የሚሰራው ክርስቶስ ነው የትኛውንም አይነት ነገር ቢሆን በእኔ የሚሰራው እኔ አይደለሁም እኔ ስለ እሱ አላወራሁም ለምሳሌ አንድ ጥያቄ ግልጽ አድርግ ሊመልስ አንተ ወደ ክርስቶስ ለመንክለት በጣም ጥሩ ከክርስቶስ ጋር ታረቀ ብዬ ላስብ የሰውዬ ክርስቶስ መልሶ ለአብ ይለምናል ይለምናል ምን ብሎ ነው የሚለምነው እንግዲህ ከክርስቶስ ጋር ሲለምን እንግዲህ አንዴ በቤዛነቱ እንግዲህ ዘላለምቆሚቅርታ ርግል ዜዶ እንደዚህ እናድርግ። ግድ የለም ወንድሜ ከዚህ ቀደም ምክር ይቅር በላቸው ብሎ እሺ ሲለምናቸው ይቅር በላቸው ብሎ ቆይ ቆይ ቆይ ቆይ ቆይ የአንተና የክርስቶስ ምልጃ ምንድን ነው ልዩነቱ? በጣም በብዙ ነገር ልዩነት አለው እንጂ እሱ በደሙ ነው። እኔ እኮ ምን ደም አብስሽ ነው? ቆይ ቆይ ቆይ አንተ ከክርስቶስ ጋር ያስታረቀው ለምንድን ነው? አንተ ከክርስቶስ ጋር ያስታረቀው ለምንድን ነው? ስለምን ስለታረቅኩ? እኔ ከክርስቶስ ጋር በደሙ ስለታረቅኩኝ። ስለዚህ እግዚአብሔር አብ ስንት አማላጅ አሉ ማለት ነው? ክርስቶስ አለ፣ ደግሞ አንተና ደግሞ የሰው ዘር ሌላ አለ። ሶስት ሁለት ደረጃ አለው ማለት ነው። ሰው ወደ ክርስቶስ ይለምናል፣ ክርስቶስ መልሶ ወደ አብ ይለምናል። የማስታረቅ ስልጣን አላቸው እንግዲህ የተሰጣቸው ማለት ነው ለሰው ልጆች። ቆይ ዜድ ላአሁን በኔና በአንተ አመጣነው፣ ተዋቸው ሰዎቹን አንተ ወደ ክርስቶስ ትለምናለህ፣ ክርስቶስ ወደ አብ ይለምናል ነው ያንተ ኮንክሉዥን አሁን? አሁን ላላመኑ ሰዎች እንግዲህ ይህንን ጨዋታ እኔ እንዲታረቁ እለምናለሁ። አሁን ኖርማሊ ባይዘዌ ጥያቄዎች አሉ እ እኔ እንድጠይቅ እድል እየሰጣቸው አለም ዜዶ የሚያወያ ወይ አትናገር እንዴ? ወይ አትናገር እንዴ? ምን ማለት ነው? እድል ሰጥቶኛል። እኔ ዝም ብለህ በል። አሁን አሁን ልቆጣህ ነው የእውነት፣ ወንድማ የቆጣ ልቆጣ ነው እንዴ? እኔ ወደ ክርስቶስ ለምናለሁ፣ ክርስቶስ ወደ አብ ለምናል አልክ እንዴ? በምን ስልጣን ነው እነዚህ መከፋፈል የመጠው አልክ? የአንተና የክርስቶስ ምንድን ልዩነት? እሱ ደም ከፍሏል አልከኝ። እኔ ስለሱ አይደለም፣ ሶየው ምን ብል አስታረቀው። ክርስቶስ ብቻውን ማድረግ የሚያችል ከሆነ ለምን ይታረቋለህ ከሶየው ጋር እንዴ? ለምን ታስታርቃለ? አብ ከሆነ ዋናው የሚታረቀው አካል ለክርስቶስ መግባቱ ለምንድን ነው ያስፈለገው እንዴ? ሲጀምር ክርስቶስ እያለ አንተ ለምንድን ነው የምታማልደው? ከአብ ጋር ማን ስልጣን ሰጠለ አንተ ያው እንግዲህ የማስታረቅን ስልጣን በእኛ እንዳኖረ እንደሰጠን ቆሮንቶስ ላይ ይናገራል። ተሰጥቶ በጣም ጥሩ አስታረቅ፣ አስታረቅ እንደ አንተም ማስታረቀ ክርስቶስም ማስታረቀ፣ አብ የሚታረቅበት ምክንያት ምንድን ነው? ሁለት መታረቂያ ለምን አስፈለገ? የአንተ እንደገና የክርስቶስ ለምንድን ነው ያስፈለገው? የክርስቶስ ምልጃና እኮ የኔ ምልጃ አንድ አይደለም። ስለምንድን ነው አንተ የማለድከው? እሺ ንገረኝ። እኔ ዜዶ ወይ ግራ እየገባህ ነው። ስለምንድን ነው የማለድከው? ክርስቶስ እሱ ሲማለድ እኮ በደሙ ነው። እኔ በምንድን ነው? ውጤት ምንድን ነው? ንገረኝ። አንተ የማለድከው ክርስቶስ የማለደው ውጤቱ ምንድን ነው? መጨመር ወደ መንግስት እንዲመጣ እንደ ጥሪ ነው የሚቀርበው እንጂ የኔ ወደ መንግስቱ እንዲገባ ርስ ካይሆኑ የአንተ ምልጃ ውጤት ይወል ቆ ዳን የአንተ የምልጃ ውጤትና የክርስቶስ የምልጃ ውጤት ምንድን ነው ንገረኝ። አሁን የኔ ምልጃ ውጤት ወደ ክርስቶስ ያቀርባቸዋል እንጂ ወደ መንግስቱ በቀጥታ አይጨምራቸውም። ክርስቶስ ማለት ግን ወደ መንግስቱ ቀጥታ ይጨምራቸዋል። ስለዚህ የአንተ ምልጃ ዋጋ የለውም፣ በሌላ ቋንቋ ምንም ጥቅም የሌለው ነው የለው ማለት ይቻላል። ወደ እርሱ ያስጠጋል እንጂ ወደ መንግስቱ የማስገባት እንትን የለው። ወደ ክርስቶስ ያቀርባል፣ ወደ ዙፋኑ ያቀርባል እንጂ እኔ ቅጽ እንትን አይደለማ። ማለት እኔ ንጹህ አይደለም። ክርስቶስ ስንት ዙፋን ነው ያለው? አንድ ዙፋን ነው ያለው። ያ የክርስቶስ ዙፋን የአብ ነው አይደለም ነው? የወልደን የመንፈስ ቅዱስ ነው አይደለም ነው እና ወደ የትኛው ዙፋን ነው ምትም የሚቀርበው? ወደ ክርስቶስ፣ ወደ ወደ አብ ዙፋን ወይኔ ዜዶ፣ የአብ ያ የሆነ ሁሉ እኮ የወልድ ነው። አዎ እያልከኝ መልሰህ ወደ አብ ዙፋን ትለኛለህ። እሺ፣ ባይ ዘ ዌይ፣ እሺ፣ እዚህ ያሉትም እንዲማሩ የኔም ስህተት ለሌሎች ትምህርት ስለሚሆን እኔ ብጠይቃቸው አይሻልም? ምክንያቱም እኔ በምናገርበት ሰዓት ላይ እየተረዳችሁ ስላልሆነ ማለት ነው። መሰረታዊ ነገር ጥሩ ነገር ነው። ዜዶ እቀበላለሁ፣ ጥያቄን መሰረታዊ መረዳት ከሌለ ግን ጥያቄን አልቀበልም። ለምሳሌ አንድ ሲደመረ አንድ ሶስት ብለኸኝ ዘጠኝ ሲደመረ ሶስት ስንት ነው ብትለኝ፣ አልመልስልህም። ይሄን እንጣውቅ እኔ እንደዛ የተወሳሰበ ነገር አልጠይቅም። ግን ነገሮችን ግን ለማብራሪያ አንዴ ኢየሱስ ክርስቶስ መብራራትና መናገር በባህሪ ቆይ ቆይ ቆይ ቆይ በአገዛዝ፣ በስልጣን፣ በባህሪ አንድ ነው እያልከኝ መልሰህ አብን ይለምናል ስትለኝ ለእኔ እንግዳ ለሆነ ሰው ራሱ እኮ ትክክል እኮ አይደለም እኮ። ዜዶ ምን ማለት ነው? እኔ ሁላ በመሰረቱ ለእኔ ቅድም ከሰማኸኝ አሁን ስለማማለድ ስለ መማለድ ጋር ስንሄድ ከሜዳችን በፊት የአብ የወልድ የመንፈስ ቅዱስን ድርሻ ማንነት እንወቅ ብያለሁ። አሁን እሱ መረዳት ወይ ከሌለ እሱ ላይ እንነጋገር እንዴ የአብ ያለ ሁሉ የወልድ ነው ካልከኝ፣ የመንፈስ ቅዱስ ነው ካልከኝ፣ እንዴ አብ ያለ ሁሉ ወልድ ካለው አይደል መንፈስ ቅዱስ ካለው ስለምን የሁሉ ነገር ተገባ፣ ለምን አስፈልገ? መጠየቄ ነው። እንዴት ነው ሰላም ነው? ሰላም ነው። እግዚአብሔር ይመስገን። እንትን አንድ ስራ ላይ ሆኜ ነው ሚዩት አደረግና፣ ዜዶን ጠይቀው ጥያቄ ስላለ በኋላ ጠይቃለሁ። ሚዩት አደረግ እና በኋላ ጠይቃለሁ። ሶሪ እባክህ፣ የጠየቁ ጥያቄ ገዳል ሰሙ ጥያቄ በጣም እያጨናነቃችሁኝ ነው። እና አንድ ጥያቄ ብቻ ወይ አሁን መስፍን የፊት ማለት ነው ችግር የለም። አሰት እውነት ከሆነ ችግር የለውም። አጭ ነች እግዚአብሔር ለአዳም የገባው ከልጅ ልጅ ሰው ልጅ ያድንሃል ያለውን ቃል ታምናለህ ወይ? ሳታምናታምን በደንብ ነው እንጂ ማም ነው በቃ ጨርሻለሁ። እና ታዲያ ለምን አሁን እሱ ከመጣ ቅድም ያወራኸው ግን ይጋጭብሃል።